አገራችን ኢትዮጵያ የውጭ ምንዛሬ ገበያ መርህ ሆኖ በገበያ እንዲወሰን ተግባራዊ ካደረገች እነሆ ዓመታትን አስቆጠረች። ቢሆንም የውጭ ምንዛሬ በባንኮች ደረጃ እንዲያዝ በርካታ ፖሊሲዎችን መንግስት ያጸድቃል። ከሰሞኑ ግን የጥቁር ገበያ በከፍተኛ ሁኔታ ተዳክሞ በባንክ እስከ መበለጥ ደርሷል። ዛሬስ የጥቁር ገበያ ጨምሯል ወይስ በልህ አስጨራሽ ትግል እጅ ሰጥቷል? አሰላሙ አለይኩም ወረሐመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው ዛሬ ጥቅምት 10 2018 የዕለተ ሰኞ የውጭ ምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል እንዲሁም የባንኮች የምንዛሬ ዋጋ ተመንን በዛሬው ዕለት ምን ያክል ሲመነዘር ይውላል የሚለውን ከግል ባንኮች መካከል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም የኢትዮጵያ ንግድ ባንክን አካተን በጠዋቱ ከች ብለናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችን የጆርዳን ዲናርን፣ የኦማር ሪያልን፣ ዶላርን፣ ዩሮን፣ ፓውንድ ስተርሊ፣ የኩዌት ዲናር፣ የስዊስ ፍራንክ፣ የሳውዲ ሪያል፣ የዱባይ ድርሃም እና የባህሪን ዲራር በዛሬው ዕለት ምን ያክል ጭማሪ አድርገዋል? ምን ያክልስ ቅናሽ አድርገዋል? የሚሉትን መረጃ ወደ ከዛ በፊት ግን ክብራን የቻናል ቤተሰቦች በተለያዩ የዓለም ሀገራት ሆናቸው ገንዘብን በአዋሽ ባንክ በኩል ስትልኩ ከእለታዊ ምንዛሬ ዋጋ ተመኑ ላይ ጭማሪው እንደቀጠለ መሆኑን በትናንትናው ዕለት ይፋ አድርጓል። ስለዚህ ይህንን እድል እንግዲህ ተጠቀሙት ማለት እወዳለሁ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ትላንት ከነበረበት በመጠኑም ቢሆን ጭማሪ በማድረግ 163 ብር ከ23 ሳንቲም ሲመነዘር 100 የአሜሪካ ዶላር 16323 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት 1 ዩሮ 190 ብር ከ60 ሳንቲም ሲመነዘር 100 ዩሮ 19000 ከ60 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት 1 የካናዳ ዶላርን ስንመለከት 117 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 11710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 215 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ዕለትም አንድ ኦማር ሪያልን ስንመለከት 419 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 41990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በነገራችን ላይ ዛሬ እንግዲህ የኳተር ሪያል መረጃን አልያዝንም በትላንትና ዕለት ስላደረስን ማለት ነው። ኳተርን አካባቢ ያላቸው የቻናል ቤተሰቦች እንደ ወትሮ በኮመንት አስነብቡን እያልን በዛሬ ዕለት አንድ የሳውድ ሪያልን ስንመለከት 43 ብር ከ95 ሳንቲም ሲመነዘር 100 የሳውዲ ሪያል 4395 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 529 ብር ከ80 ሳንቲም ሲመነዘር 100 የኩዌት ዲናር 52980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃምን ስንመለከት 45 ብር ከ23 ሳንቲም ሲመነዘር 100 የዱባይ ድርሃም 4523 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው እለትም አንድ የስዊስ ፍራንክ 205 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 20505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው እለትም አንድ የባህሪን ዲናርን ስንመለከት 428 ብር ከ85 ሳንቲም ሲመነዘር 100 የባህሪን ዲናር 42825 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 226 ብር ከ69 ሳንቲም ሲመነዘር 100 የጆርዳን ዲናር 22669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 107 ብር ከ05 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10705 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው እለትም አንድ የቻይና ዩዋንን ስንመለከት 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው እለት አንድ የእስራኤል ሽቅልን ስንመለከት 48 ብር ከ09 ሳንቲም ሲመነዘር 100 የእስራኤል ሽቅል 4809 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የግል ባንክ የሆነው አዋሽ ባንክ አንድ የአሜሪካ ዶላርን 146 ብር ከ10 ሳንቲም ገዝቶ 149 ብር ከ02 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 169 ብር ከ92 ሳንቲም ገዝቶ 173 ብር ከ31 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 195 ብር ከ82 ሳንቲም ገዝቶ 199 ብር ከ74 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር 40 ሳንቲም ገዝቶ 43 ብር 25 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር 33 ሳንቲም ገዝቶ 44 ብር 20 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 174 ብር 21 ሳንቲም ገዝቶ 177 ብር 69 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት ስንመለከት 104 ብር 98 ሳንቲም ገዝቶ 107 ብር ከ08 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ሌላው እንግዲህ የብዙዎቻችሁ ጥያቄ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመንን አቅርብልን ባላችሁኝ መሰረት አንድ የአሜሪካ ዶላርን 144 ብር ከ44 ሳንቲም ገዝቶ 147 ብር ከ33 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን 190 ብር ከ40 ሳንቲም ገዝቶ 194 ብር ከ21 ሳንቲም እየሸጠ ይገኛል። ዩሮን 168 ብር ከ61 ሳንቲም ገዝቶ 171 ብር ከ98 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 463 ብር ከ93 ሳንቲም ገዝቶ 473 ብር ከ21 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 39 ብር ከ32 ሳንቲም ገዝቶ 40 ብር ከ11 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 38 ብር 51 ሳንቲም ገዝቶ 39 ብር 28 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 178 ብር 93 ሳንቲም ገዝቶ 182 ብር 51 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን